አሁን ዋሽንግተን ዲሲ ላይ በኢትዮጵያ ኤምባሲ ደጅ ላይ በተካሄደ ሰልፍ ዘገባ ወደ ዝግጅታችን ሁለተኛ አጋማሽ እንዘልቃለን። ከዋሽንግተን ዲሲ አካባቢ የተሰባሰቡ ወጣት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ያስተባበሩትና የጥቂት አብያተ ክርስቲያናት አባቶችም የተገኙበት ሰላማዊ ሰልፍ ዛሬ ዋሽንግተን ዲሲ የሚገኘው ኢትዮጵያ ኤምባሲ ፊት ለፊት ተካሂዷል። ከቦስተን ከሰሜን ካሮላይና ሻርለትም የመጡ ተሰላፊዎች እንደተገኙበት የገለጹት የሰልፉ አስተባባሪዎች እንደተናገሩት ዋልድባ ገዳም አካባቢ የስኳር ፋብሪካና መናፈሻ ፓርክ መሰራቱን ይቃወማሉ። አዲሱ አበበ ነው ሰልፉን የተከታተለው። ዋልድባ የቅዱሳን እንጂ የኢንቨስተሮች አቶንም አብያተ ክርስቲያናትን የሚያቃጥሉ በፍርድ ይቅረቡ። ገዳማት የጸሎት ቦታ እንጂ የመዝናኛ ቦታዎች አይሆኑም። ገዳማትን የሚያፈርስ መንግስት አንፈልግም። ሌላም ሌላም አይነት መፈክሮች ተስተጋብተዋል። ቀደም ሲል ከተጠቀሱ ስፍራዎች በተጨማሪ ይህን መሰል ሰልፍ በዛሬ ዕለት በኒውዮርክ፣ በላስ ቬጋስና በሎስ አንጀለስም እንደሚካሄድ ቃል ለመስጠት ከአስተባባሪዎቹ የተወከለው ወጣት ሶምሶን ታፈሰ ገልጦልኛል። ለመሆኑ ዓላማችሁና በዋልድባ ዙሪያ ጥያቄያችሁ ምንድን ነው? የዚህ ሰልፍ አስተባባሪዎችስ እነማን ናችሁ? ሶምሶን ታፈሰ ይህንን ሰልፍ ያስተባበር ነው ወጣቶች ነን። ከዚህ ከተለያዩ ቤተ ክርስቲያናት ልዩነት ሳይኖር በዚህ በእኛ አካባቢ ስደተኛ፣ ገለልተኛ፣ በእናት ቤተ ክርስቲያን ይባላል። ያንን ልዩነት ሰብረን ነው ከተለያዩ ቤተ ክርስቲያናት ወጣቶችን አስተባብረን ይሄ ጉዳይ የአገር ጉዳይ ነው፣ ይሄ ጉዳይ የሃይማኖታችን ጉዳይ ነው ብለን በአንድነት ነው ይህንን ጉዳይ ያዘጋጀ ነው ከገብርኤል፣ ከመቤታችን ማርያም ቤተ ክርስቲያን፣ ከጊዮርጊስ ፍኖተ ጽድቅ ቨርጂኒያ፣ ምስራቀ ጸሀይ ተክለ ሃይማኖት ቨርጂኒያ፣ ራጉኤል ቤተ ክርስቲያን ቨርጂኒያ ከቦስተን የመጡ አሉ። ደብዳቤያቸውን ሁሉ ሰጥተውናል። በዋልድባ የነበሩ አንዳንድ አባቶች፣ ከሻርለት የመጡ አሉ። ቦታውን የሚያውቁ ጉዳዩ ይሄ የሁላችንም ጉዳይ ነው ብለው የመጡ ከዚህ ከቅርብ አካባቢ ከኒውዮርክም የመጡ አሉ። በመቶዎች የሚቆጠሩ ተሳታፊዎች የተገኙበት ሰልፍ እንደተጀመረ አንድ ከኤምባሲ የወጡ ሰው ሶምሶንን ያነጋግራሉ። ነገ ብትመጡ ይሻላል እያሉ የተወከሉ ባለሥልጣን መስለውኝ፣ ይቅርታ ከአምባሳደሩ ተልከው ነው ይህን የሚናገሩት ብዬ ስጠይቅ ከቪኦኤ የመጣሁ ሆ መስልሃለሁ አሉኝ። ራይ መስሎም ብዬ ዞር አልኩ። ሌላውን ስድባቸውን ልቶ ወዲያው ግን እዚያ ወደ ነበሩ ሁለት ፖሊሶች ሄደው እንዲያባረሩኝ ሲናገሩ ሰማሁና ጠጋ አልኩ። ፖሊሱም ሊቆም ይችላል፣ ምንም አላደረገ። ለነገሩ አንተ ነህ እየረበሽ ያለኸው ቢላቸው ወደ ውስጥ ገቡ። ለመሆኑ እኔ ባለሥልጣን ባለሥልጣን ከሆኑ ምን ብለውት ይሆን ለወጣቱ የሰልፉ አስተባባሪ በወቅቱ እኔም ነበርኩኝ። እዛ ሲሳደቡም አጠገቦት ነበርኩኝ። አቶ ሰለሞን ይባላሉ። የኤምባሲው ሰራተኛ ነኝ የሚሉት የኤምባሲውን አይዲ ባጅ አድርገዋል ደረታቸው ላይ። እኛ አምባሳደሩን ለማነጋገር እመቤት በምትባል ሰክረተሪያቸው በኩል ቀጠሮው ይዘን ነበረና። ገብተን መልእክታችንን ለማስተላለፍና ደብዳቤውንም ከተለያዩ ቦታ ፒቲሽንም የተፈረሙ አሉ እዛ ፒቲሽኑም ላይ ወደ አራት መቶ ሀምሳ ፊርማዎች አሉ በመላው ዓለም የሚኖሩ ኢትዮጵያውያንና እሱንም አብረን እናቀርባለን ብለን ነበረ። በጊዜው ግን ሰውየው ፍቃደኛ እንዳልሆኑ ነው ምክንያቱም ለዚህ እንትን ነገ መምጣት ትችላላችሁ እንጂ ዛሬ ምንም ጊዜ የለንም ብሎ ያው ኢንቲሚዴትም ለማድረግ እየሞከሩ ነው። አምባሳደሩ ጊዜ የለኝም ብለዋል አይደለም ያሉት፣ እሳቸው ራሳቸው ናቸው። ነገ ልትመጡ ትችላላችሁ ያሉት በትክክል ሰውየው ያው፣ እንደውም ከዚህ አካባቢ ሂዱ አይነት ብለው ለፖሊሶቹ ሁሉ ክስ ለማቅረብም ሞክረዋል። ነገር ግን ያው ፖሊሶቹም በዚህ ነገር ምንም ችግር የለም እዚህ ውስጥ እስካልገቡ ድረስ ስሜታቸውን መግለጽ ይችላሉ የሚል ነገር ነው ከፖሊሶችም የተናገረው። ለዚህ ሰልፍ ዝግጅት ለማድረግና ለምእመናንም ዓላማውን ለማስረዳት ባለፈው ረቡ በዋሽንግተን ዲሲ ዋርሳ አልባርት ደብረ ሰላም ቅዱስ ማርያም አንድ ስብሰባ ተጠርቶ ነበር። ሶምሶን እንዳለው ጥሪው ለሁሉም የአካባቢው አብያተ ክርስቲያናት ነበር። ግን ከራሷ ከማርያም ሌላ ከአካባቢው የማንኛውም ቤተ ክርስቲያን ተወካይ አልታየም። የተለያዩ አብያተ ክርስቲያናትን በዚህ በዋሽንግተን ዲሲ አካባቢ ላሉት ለሰንበት ትምህርት ቤት አመራር በየቤተ ክርስቲያኑ ላሉ የቦርድ አባላት ለሰበካ ጉባኤ አባላት በሙሉ ደብዳቤውን አድርሰናል። በአካልም ሄደን ብዙዎቹ ጋር ለማነጋገር ሞክረናል። ግን ያው እኔ ስም መጥቀስ አልፈልግም። ያው ልቦናቸው ያውቀዋል ብዬ አምናለው። ይሄ ነገር ምንም አይነት የፖለቲካ ይዘት የለውም። አላማችን አንድና አንድ ነው። ቅድስት ቤተ ክርስቲያን በአሁኑ ሰዓት ክብሯን በሚነካ ሁኔታ መንግሥት ቦታዋ ድረስ ገብቶ ፓርክ ይዞታና የስኳር ፋብሪካን ከፍታለን በሚል ስራውን ጀምሯል። ያንን ነው ተቃውሞ ነው የመጣ ነው ይህንን ነገር ነው ለማሳወቅ የሞከርነው። ሌላ ጉዳይ የለንም። ጉዳያችን ቅድስት ቤተ ክርስቲያን ተደፍራለች፣ መንግሥት ዛሬ እንደሌለን እያየን ነው፣ እና ያ ነው ጩኸታችን። ይህንን ደግሞ እንቀጥላለን። የክርስትና እምነት ተከታዮችና ሙስሊሞች ወንድማማች ኢትዮጵያውያንን ጥያቄው የኢትዮጵያዊነት ጥያቄ ነው የሚሉ መፈክሮችና ሌሎች ደግሞ ከኢሕአፓ ነን ያሉኝ ተሰላፊዎችም ነበሩ። ከዚህኛው ወገን አስተባባሪዎች አንዱ የሆነው ታዘበው አሰፋ የነገረኝን ብጠቅስ እነርሱ መንፈሳውያን ነን ብለው ወያኔን እንደ መንግሥት አውቀው ጥያቄ ለማቅረብ መጡ፣ እኛ ደግሞ ወያኔን እንደ መንግሥት ስለማንቀበል ለተቃውሞ መጣን እና ከአካሄዳችን በቀር ግባችን አንድ ነው፣ የጥቅሱ መጨረሻ። ወደ ኤምባሲው ደውዬ የሕዝብ ግንኙነት ክፍሉን አቶ ዋህደ በላይን ለማግኘት ሞክሬ ነበር። ቢሯቸው አልነበሩም። መልእክት ለመተው ተገድጃለሁ። በሌላ ጊዜ መልስ ከሰጡኝ አቀርባለሁ። እዚህ ላይ ግን ባለፈው ሳምንት ከዚያው ከማይጸብሪ ወረዳ አስተዳዳሪ ከአቶ ሲሳይ መረሳ ሰፋ ያለ ገለጣ፣ የመንግስትን አቋም የሚገልጥ ማለት ነው፣ አግኝተን ማሰማታችን አይዘነጋም። በነገራችን ላይ የዛሬው ሰልፍ በስፍራው በተገኙ አባቶች ጸሎት ከተጀመረ ወይም ከመጀመሩ አስቀድሞ ለተሰብሳቢዎች የቀረበች አንድ አጭር ግጥም ነበረች። እኔም ቅንብሬን በዛ ላብቃ። ሳዋን ዋሻቸው መሸሸጊያ ለቅዱሳን የምዕመናን ተስፋ መጠጊያቸው ለክቡጣም አለምሌናቁ የዓለም መናኛ አምሳለ ኢየሩሳሌም አልተን ምማጠኛ የገዳማቱ አብነት የኮዋርኩ መገኛ ዋልድባም ሊፈታ መሬቱ ታረሰ የቅዱሳን አጽም በከንቱ ፈለሰ። እንዴት በእኛ በደል ይደስ እምነታችን ቅዱሳን የሰሩት ይትፋ ታሪካችን አንተን ሽተው አንተን ለታመኑ አስብ ቃለው ግዘታቸውን ፍረት ለቀደሙ! ማይገባ ሚካኤል፣ የማርገስት ጊዮርጊስ፣ አቡነ አረጋዊ አጣኖ ማርያምን ሁሉንም ለማፍረስ ልማት ብሎ ሽፋን ሴራ ተሸርቧል። የገዳማት ማማ ዋልድባ ተደፍሯል። እንበለ ፈላሲ እይባ ነጋሲ እንዳይሻሩ ብዘቱ ተጋድሎ እንዳይነጥፍ እንዳይርቀን በረከቱ